በዚህ ክፍል እንግዲህ በዚህ ክፍል ላይ ለእግዚአብሔር አብ ምስጋና ይገባል በማለት እንግዲህ ይጀምራል። እንደተለመደው ቅዱስ አትናቴዎስ መጽሐፉን ይነግራል። ይህ ቅዱስ አባት ሐዋርያው አትናቴዎስ የጸናች ሃይማኖቱን በተናገረበት መጽሐፍ ዳግመኛ እንዲህ አለ። በእውነት ለእግዚአብሔር አብ ምስጋና ይገባል ብሎ ተናግሯል ማለት ነው። በመለኮት አንድ ለሚሆን እግዚአብሔር ከሁላችን ጋር ይሁን። ብለናል እንግዲህ ሁላችሁም ተከታተሉ። በመለኮት አንድ ለሚሆን፣ በመለኮት አንድ በሚሆን በሶስትነቱ እናምናለን። ጌታችን ኢየሱስ ክርስቶስ ሰው የሆነ አምላክ ነው በማለት ይናገራል። ስለዚህ ጌታችን ኢየሱስ ክርስቶስ ሰው የሆነ ምንድን ነው አለ? አምላክ ነው። ቅዱስ አትናቴዎስ አምላክ ነው ሰው የሆነ አምላክ ነው። አምላክ ያደረበት ሩቅ ብእሲ አይደለም በማለት ይናገራል ማለት ነው። ሩቅ ብእሲ ማለት መለኮትን የራሱ ገንዘቡ ያላደረገ እንደማለት ነው። ሰው ብቻ የሆነ ፍጡር ብቻ የሆነ ብለን አንለውም በማለት ቅዱስ አትናቴዎስ አምላክ ያደረበት ሩቅ ብእሲ ነው ብለን ስጋውን አናገለም፣ ከመለኮቱ ስጋውን ነጥለን አናገለውም በማለት ለአምላክ ስጋ ጌታችን ኢየሱስ ክርስቶስ ከማርያም ለነሳው ለዛ ስጋ ሩቅ ብእሲነት አይቆጠርም በማለት ቅዱስ አትናቴዎስ በዚህ በምዕራፍ ሀያ ስድስት ቁጥር አምስት ላይ ይናገራል። ሩቅ ብእሲ አይደለም ማለት በቃ ያ ማለት መለኮት መቶ አደረበት እንጂ ያ ስጋ የአምላክ ስጋ አይደለም ብለን መናገር አንችልም በማለት የሚያስቀምጠው ማለት ነው ከባህሪ መለኮቱ እንደተገኘ ሆኖ ስጋ ለቃል ሁለተኛ አልሆነም። ስጋ ለምን ስጋ ለቃል ስንተኛ አልሆነም? ሁለተኛ ሆኖ አልተቆጠረም። ስለዚህ ለቃል ስጋ ሁለተኛ አይደለም። ቃል የተዋሃደው ቃል የራሱ ገንዘብ ያደረገው ከቃል ጋር የሚጠራ ነው እንጂ ቃልን ለብቻ ስጋን ለብቻ አንቆጥሮም በማለት ያስቀምጣል ከመቤታችን ከቅድስት ድንግል ማርያም ተገኘ እንጂ በሕማሙ ጊዜ በመለኮቱ አልታመመም በስጋው ነው እንጂ በማለት ያስቀምጣል። ስለዚህ በሕማሙ ጊዜ በመለኮቱ ምን አላለም? አልታመመም በስጋው ነው እንጂ በማለት በስጋ ምክንያት ሕማም ተቆጠረለት እንጂ መለኮት ምን የሚል አይደለም ሕማም የሚሰማ አይደለም። ስለዚህ ከእመቤታችን ከቅድስት ድንግል ማርያም ተገኘ እንጂ በሕማሙ ጊዜ በመለኮቱ አልታመመም በስጋው ነው እንጂ በማለት ያስቀምጣል። ስለዚህ በስጋው ህማም ተቆጠረለት እንጂ መለኮት ህመም የለበትም፣ መለኮት ሞት የለበትም ነው። አ በአካሉ በገጹ በመልኩ ያለው ነውና ወልድም እንዲሁ በአካሉ በገጹ በመልኩ ያለው ነውና መንፈስ ቅዱስም እንዲሁ በአካሉ በገጹ በመልኩ ያለው ነውና እንደ ሰውም አይወሰኑም አምላክነት ያለው አካል ናቸውና በማለት አ ወልድ መንፈስ ቅዱስ የማይወሰን እንደዚህ ነው እዛ ነው ብለን ማንወስኖ መሆኑ ይናገራል። ስለዚህ በአካል ሶስትነት በባህሪ አንድ ብሎ ይህንን ሃይማኖት የማያምን እንዲህ እኛ እንደ ወሰን ነው አድርጎ ሃይማኖቱን የማይጽፍ ቢኖር ሐዋርያት ያስተማሯት ቅዱስ ቤተ ክርስቲያን ታወግዟለች በማለት ያስቀምጣል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዋህደው መለኮቱ ለብቻ ስጋውን ለብቻ ለቃል ሁለተኛ አካልነት አድርጎ የሚቆጠር ከሆነ አንደኛው ይወገሳል ማለት ነው። ከተዋህዶ በኋላ ይህ መለኮት ነው ይህ ስጋ ነው ተብሎ ሁለት ቦታ አይከፈልም ነው። ሌላው በአካል ሶስት ስንል አብ የራሱ አካል፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለው። አብ የራሱ ስም አለው። ወልድ የራሱ ስም አለው። መንፈስ ቅዱስ የራሱ ስም አለው። አብ የራሱ ገጽ አለው። ወልድ የራሱ ገጽ አለው። መንፈስ ቅዱስ የራሱ ገጽ አለው። አብ የራሱ መልክ አለው። ወልድ የራሱ መልክ አለው። መንፈስ ቅዱስ የራሱ መልክ አለው። ነገር ግን በአካል ሶስት በባህሪ ግን አንድ ብለን ነው እንጂ የምንጠራው ሶስት ብለን አንጠራም። ሶስት አምላክ ብለን አንጠራም። አብ መለኮት ነው። ወልድ መለኮት ነው። መንፈስ ቅዱስ መለኮት ነው። ግን ሰ ሶስት መለኮት ተብሎ አይጠራም። ስንት? አንድ እንጂ። ከዚህ ውጭ ግን እኛ ካስተማርነው ትምህርት ውጭ ግን የሚል ካለ የሚቀበል ካለ ይህ የሃይማኖት ዶግማ ነው እና ይህ የሃይማኖት ዶግማ ነው። ዶግማ ማለት ምንም አይለው፣ ዶግማ ምንም አይለው ብለናል። የማይለወጥ፣ የማይቀየር፣ የማይፈርስ በጊዜ ሂደት ውስጥ ትክክል አይደለም ተብሎ የማይሻር መሰረት ያለው ቋሚ የሆነ ትምህርት ነው ማለት ነው። ስለዚህ ሃይማኖት አበው ይህን ነገር ምን አድርጎ ያጸኗል? የማይከፈል የማይነቃነቅ እንደሆነ ያስቀምጠዋል ማለት ነው። ስለዚህ ይህንን ዶግማ ነው እስካሁን ድረስ እየተማርናቸው ይሄ ሃይማኖተ አበው ዶግማ ነው እንጂ የሚለወጡ ወይም ደስ ሲለን አይ ትክክል አይደለም ብለን የምንሽረው አይደለም ነው። ሌላው ክፍል ሰባት ነው። ምዕራፍ ሀያ ስድስት ክፍል ስድስት ምን ይለናል? ዳግመኛም በነሳው ስጋ ዳግመኛም በነሳው ስጋ ከማን የነሳው? ከማን ነስቶ ነው? ዳግመኛ በነሳው ስጋ ስንል ከማን የነሳው? ይሄን ይሄን ስጋ ከማን የነሳው? አል ዳግመኛ ይሄን ስጋ ከማን ነሷል? ከመቤታችን ከቅድስት ድንግል ማርያም ነስቷል። ነስቷል ማለት ከፍሎ የራሱ ገንዘቡ አርጓል፣ ተካፍሏል፣ ከስጋዋ ተካፍሏል። ስለዚህ ዳግመኛም በነሳው ስጋ ሰው የሆነ በነሳው ስጋ ምን የሆነ ሰው የሆነ እግዚአብሔር ቃል ስንት ነው? አንድ ነው። ቃል ሁለት አይደለም። ስለዚህ በነሳው ስጋው ሁለተኝነትም ወይም ደግሞ ቃል ሁለተኛ አካል አግኝቷል ብለን አንናገርም። ሁለት አካል አንልም፣ ከሁለት አካል አንድ እንላለን እንጂ ሁለት ብለን አንጠራም ነው ስለዚህ ቃል አንድ አካል አንድ ባህሪ እንደሆነ አምነን እንናገር ዘንድ ይገባናል እንጂ አይ ሁለት ነው ወይም ደግሞ ሶስት ነው አንልም። ነው አንድ ነው ወይም ሁለት ነው ወይም ሶስት ነው አንልም። ምክንያቱስ መለኮት ከስጋ ጋር ተዋህዶ አንድ ተብሏልና። ይህንንም የማያምን ሰው ሁሉ የእግዚአብሔር ተጋፊ የምዕመናን ባላጋራቸው ነው። ቅዱስ አትናቴዎስ ይህን የማያምን ዳግመኛ በነሳው ስጋ ሰው የሆነ እግዚአብሔር ቃል አንድ አካል አንድ ባህሪ ብሎ ማያምን ከሆነ ሁለት ባህሪ ብሎ ስለ ሁለት ባህሪ የሚያወራ ከሆነ ሶስት ባህሪ ብሎ ስለ ሶስት ባህሪ የሚያወራ ከሆነ ይህ ሰው ምን ይሆናል ማለት ነው? ምን ይሆናል? ይወገዛል፣ ይወገዛል፣ ወግዝ ነው። ስለዚህ ትክክል አይደለም። ከሁለት ባህሪ አንድ ከሁለት አካል አንድ ብለን እንጠራለን እንጂ ይህ ሰው ነው ይህኛው መለኮቱን ያደረገው ይህ ሰውነቱን ያደረገው ያኛው ደግሞ አምላክነቱን ያደረገው ተብሎ የሚከፈል አይደለም ነው። ቅዱስ አትናቴዎስ አሁንም በዚህ በምዕራፍ ሀያ አምስት ክፍል ክፍል ሰባት ላይ እንዲህ በማለት ይናገራል። ዳግመኛም ይህ ቅዱስ ሐዋርያ አትናቴዎስ ጌታችን ኢየሱስ ክርስቶስ የተቀበለውን መከራ በመለኮቱ እንዳይደለ ዳግመኛ እንዳይታመምም ቅዱሳን መጽሐፍት የተናገሩትን በስራ ሁሉ ልናውቅ በስራ ሁሉ ልናውቅ ይገባናል አለ። ስለዚህ መለኮት ሳይሆን ሕማም የተቀበለው ስጋ ነው። ታዲያ ስጋ ነው ስንል ምን ማለት ነው ስንል በስጋ ብለን እንጠራለን ምን ማለት ነው? ሰው በመሆኑ መከራ ተቀበለ እንጂ ለዘለ አለሙ ስጋን ተዋህዶ ግን ይኖራል ሰው በመሆኑ ምን ተቀበለ መከራ በምን በስጋ ነገር ግን ይሄ መከራ የተቀበለው ስጋ ግን ደግሞ ምንድን ነው አለ ለዘለ አለሙ ምን እንደሆነ ይህንን ስጋ ግን እንደተዋህደ ምን ይላል ይኖራል ለዚህ ነው ቅድምና የሌለው ዘላለማዊ እንዲሆን ቀዳማዊ እንዲሆን ሆነ ስለዚህ መከራ የተቀበለው ጌታችን ኢየሱስ ክርስቶስ በመለኮቱ በመለኮቱ ሳይሆን በስጋው ነው። መለኮት አይታመምም። መለኮት አይሞትም። መለኮት አይሰቀልም። መለኮት አይዳሰስም። መለኮት አይወሰንም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ሞተልን ስንል በምንድ ነው ስንል በስጋ ሕማም ምክንያት ለመለኮት ምን ሆኖ ሕማም ተቆጥሮለት በባህሪው ህማም የሌለበት መለኮት በስጋው ምክንያት ምን አለ? ታመመ እንላለን። መለኮት ታመመ ማለት ነው? አይደለም። ለምን? የስጋው ስጋ ገንዘቡ ስለሆነ ምን ይላል? ታመመ እንላለን። ታመመ እንላለን እንጂ መለኮት በባህሪው የሚታመምም የሚሰቃይም አይደለም። አሁንም ቅዱስ አትናቴዎስ ይቀጥላል ክፍል ስምንት ላይ ዳግመኛ ለወልድ ዋህድ፣ ዳግመኛም ለወልድ ዋህድ ማለት ከሶስቱ አካል ወልድ ለምንለው ለሚወለደው፣ አንዱ የሚሰገድለት አንዱ የማይሰገድለት የተለያዩ ሁለት ባህሪያት ሁለት አካላት የሉትም። ለምሳሌ አሁን ወልድ መለኮታዊ ባህሪው ሰው የሰው ልጅም ደግሞ በመሆን ደግሞ የሰው ልጅም ተብሏል። ፍጹም አምላክ ነው። ፍጹም ደግሞ ምንድን ነው? ሰው ነው። ሰውነትን ሰውነትን ከመቤታችን ፍጹም የእግዚአብሔር ልጅ በመሆን ደግሞ የአብ ያለውን ባህሪ በባህሪው ተወልዶ የአብን ይዞ ከእግዚአብሔር አብ ሳይነጠል እግዚአብሔር አብ ያለውን ሁሉ በእኩል ስልጣን ከእግዚአብሔር አብ ተወልዶ የእግዚአብሔር ልጅ ተብሏል። ከመቤታችን ተወልዶ የሰው ልጅ ተብሏል። ነገር ግን ይህ መጀመሪያ ከእግዚአብሔር አብ የተወለደው በባህሪ ከእግዚአብሔር አብ ጋር የሚስተካከለው መቀዳደም የሌለበት ማነስ የሌለበት እግዚአብሔር ወልድ ቃል ዓለምን ከፈጠረ በኋላ የሰው ልጅ ሁሉ ከፈጠረ በኋላ ከዚህ ሰው ደግሞ ከፈጠረው ሰው ደግሞ ዳግመኛ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኗል። ስለዚህ ይህ ሰው የሆነው ማን ነው? አስቀድሞ ይህንን ሰውነት የፈጠረ እግዜር አምላክ ነው። ስለዚህ ምን አለን? ቅዱስ አትናቴዎስ ዳግመኛ ለወልድ ዋህድ አንዱ የሚሰገድለት ሲል ለመለኮቱ ብቻ ሰግዳለው ለአንዱ የማልሰግድለት ሲል አይ፣ ይህንን ስጋና ደም ግን የያዘው ሰው ስለሆነ ለዚህ ሰውነት ከማርያም የነሳው ስለሆነ ፍጡር ነው እና ይህን ሰውነት አልሰግድለትም ለመለኮቱ ብቻ ነው የምሰግደው ብሎ አንድ ሰው የተለያዩ ሁለት ባህሪያት የተለያዩ ሁለት አካላት እንዳለው አድርጎ ቢናገር፣ የተሳሳተ እዚህ ገንዘቡ ነው። ይቀጥልና ዳግመኛ ስጋ የሌለው ቃልና ቃል ምን ስላልነበረው ቅድመ አለም ምን ስላልነበረው አለምን በፈጠረበት ሰዓት ላይ ምን የተዋሐደ አልነበረም። ምን የለውም ነበረ ቃል ቃል ምን የለውም ስጋ የለው። አለምን በፈጠረበት በዛን ሰዓት ቃል ምን የለውም ስጋ የለውም። ስጋ ለባሹን ፈጠረው እንጂ ቃል ስጋ የለው ረቂቅ ነው። ማይዳሰስ ነው በሁሉ ቦታ የሚገኝ ነው ማይወሰን ነው መለኮታዊ ባህሪ ነው ያለው ነገር ግን